ሰላም ሰላም ውድ የቻናሊ ቤተሰቦች አሁ ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማረኛና ሌሎች የትምህርት አይነቶችን እያስተማር እንገኛለን። በኢሞ በዋትሳፕ በቴሌግራም ከዚህ በታች ባስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰላም ሰላም ውድ የቻናሊ ቤተሰቦች ይህ አሁ የአማረኛ ኦንላይን ትምህርት ቤት ነው። አማረኛ እና ሌሎች የትምህርት አይነቶችን ኦንላይን እያስተማር እንገኛለን። መማር ለምትፈልጉ ከዚህ በታች አስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ። የትኛውም ሀገር ሆናችሁ በአጭር ጊዜ አማረኛና ሌሎች የትምህርት አይነቶችን አውቃችሁ መውጣት ትችላላችሁ። በዛሬው ክላሳችን የአማረኛ ፊደላትን እንዴት እንደምናነብና ቅርጻቸውን እንዴት መለየት እንደምንችል እናያለን። ከዛ በፊት ግን ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሁሌ የምንለቀው ቪዲዮ እንዲደርሳችሁ ቤተሰብ መሆን ትችላላችሁ። እንግዲህ ወደ ቪዲዮ ስንሄድ ይቺ ሃ ሃ ሁ ሁ ሂ ሂ ሃ ሄ ሄ ህ ህ ሆ ሆ እንግዲህ የመጀመሪያ ፊደላት ከሌሎች የሚለዩበትን ሶስተኛ ፊደሎች እንዲሁም ሌሎች የተለያየ ቅርጻቸውን እንዴት መለየት እንደሚችሉ አስረዳችኋለሁ ማለት ነው። እናንተም የሚጠበቅባችሁ ማስታወሻ ደብተር ይዛችሁ ድምፃቸውን እና ፊደላቸውን ቅርጻቸውን እየጻፋችሁ እኔ ምለውን እያላችሁ መከተል ነው የሚጠበቅባችሁ። እንግዲህ የመጀመሪያ ፊደል ይቺ ሀ ናት እንደምታይዋት። ከዛ ሁ ለመሆን ሁለተኛ ፊደል ለመሆን ከጎኗ ቅጥል ይደረጋል። ሌሎችም በተመሳሳይ ከጎን ከጎናቸው ቅጥል ያላቸው ናቸው። እንደምታዩት ከመጀመሪያ ፊደሎች ላይ ከጎናቸው ጎናቸው ስንጨምርባቸው ሁለተኛ ፊደል ይሆናሉ። ሶስተኛ ለመሆን ደግሞ ሶስተኛ ፊደል ለመሆን ከግር ከግራቸው ላይ እግራቸውን ሸፋፋ ማድረግ ነው። አራተኛ ፊደል ለማድረግ ደግሞ ባለሁለት ግር ከሆኑ ልክ እንደነዚህ ከሆኑ አራተኛ ላይ ያለ ግራቸው የመጀመሪያ እግራቸው ያጠራል ማለት ነው። ቅርጽ አልባም ይባላሉ። ለምሳሌ እዚህ ጋር እና ከዚህ ጋር ይቻለች ስለዚህ የተለያየ ቅርጽ ነው ያላቸው ማለት ነው። ወደታች የወረደ ግራ ጣራ ያልሆነ ነገር ነው ያላቸው። አምስተኛ ላይ እንግዲህ ሁሉም ባለ ቀለበት ናቸው ማለት ነው። በዚህ መለየት ትችላላችሁ። ቀለበታቸው የተለየ ነው። በቀይ በኩል ታች ላይ ከሆነ አምስተኛ ፊደል፣ አምስተኛ ድምጽ ነው የሚኖራቸው ማለት ነው። ስድስተኛ ፊደል ለመሆን እንግዲህ የተለያየ ቅርጽ ነው ያላቸው። እነዚህን እንግዲህ እየጻፋችሁ ድምጻቸውንም እኔ እያስረዳዋችሁ እንሄዳለን ማለት ነው። ሰባተኛ ፊደል ለመሆን ደግሞ ባለ አንድ እግር የሚሆኑ አሉ። ወደታች ወረድ ስንል እናያቸዋለን። ባለ ሁለት እግሮች እና ባለ ሶስት እግሮች ግና እዚህ ጋር እንደምታያቸው የመጨረሻ እግራቸው ያጥራል። አራተኛ ላይ የመጀመሪያ እግራቸው ነበር ያጥረው። ሰባተኛ ላይ የመጨረሻ እግራቸው ያጥራል ማለት ነው። እስኪ እያንዳንዳቸው እናያቸው። እጅም በድጋሚ ሀ ሁ ሂ ሀ ሄ ህ ሆ ሆ እስኪ ደግሞ ወደ ግራ ምናልባት፣ ወደዚህ ዜማውን ይዛችሁ ግን የፊደሉን ቅርጽ መለየት ተላቃታችሁ ተማሪዎች፣ ከዚህ ጀምራችሁ ስታነቡ እያንዳንዳቸው ማናት የሚለውን በደምብ ትለያላችሁ ማለት ነው። ሆ ህ ሄ ሀ ሂ ሁ ሃ ሃ እቺ ለ ለ

እንግዲህ ቅድም እንደነገርኳችሁ ከመጀመሪያ ፊደሎች ላይ ከጎን ከጎናቸው ስጨመሩባቸው ሁለተኛ ፊደል ይሆናሉ። ከእግር ከእግራቸው ስታደረጓቸው ደግሞ መጀመሪያ ፊደላቸው ላይ ግርግር ስታረጉባቸው፣ በቀኝ በኩል ሶስተኛ ፊደል ይሆናሉ። አራተኛ ለመሆን ደግሞ ባለ ሁለት እግር ከሆኑ እዚህ ጋር እንደምታያቸው እዚህ ጋር የመጀመሪያ እግራቸው ያጠራል ማለት ነው። ባለ አንድ እግር ከሆኑ ደግሞ ወደ ግራ የመጣ መመደል አላቸው። አምስተኛ ላይ ደግሞ እንግዲህ እንደምታያቸው እነዚህ ሁሎችም በቀይ በኩል ታች ላይ ቀለበት አላቸው። ስድስተኛ ላይ እንግዲህ ድምፃቸውን እየተለማመዳቸው እየጻፋችሁ ማወቅ ይኖርባቸዋል። ሰባተኛ ደግሞ ባለሁለት ግር ከሆኑ እዚህ ጋር እንደምታያቸው ባለ ሁለት ግር ምንላቸው፣ እቺ ሰ ሸና በ ናቸው። እቺ ቀ ባለ አንድ ግር ትባላለች። እቺ ደግሞ ቅርጽ አልባ ትባላለች። ስለዚህ እዚህ ጋር ልዩነታቸው እነዚህ አራተኛ ላይ ያጠረ እግራቸው የረዝምና ሰባተኛ ላይ የመጨረሻ ግራቸው ያጥራል ማለት ነው። ባለ አንድ እግር መነዳት ደግሞ አናቷ ላይ ቀለበት አላት። ይችም በተመሳሳይ አላት። ይቺ ቅርጽ አልባ ነው ምትባል። ስለዚህ በዚህ መለየት ትችላላችሁ። ይቺ በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ ቦ

እንግዲህ ችኛዋ መስቀል ለምትመስል ግን ከናቷ ስደረብባት ደግሞ ቸ ትሆናለች። ቸ ቹ ቺ ቻ ቼ ቺ ቾ ቾ ቾ ቺ ቼ ቻ ቺ ቹ ይቺ የ የ ዩ ይ

ባለ ሁለት ግር ልዩነታቸው ያው፣ ከዚህ ላይ ሁሉም ቅጥል አላቸው ከጎን ከጎናቸው። ሶስተኛም እንደዛው ከግር ከግራቸው ሁሉም አላቸው። አራተኛ ላይ ግን ባለ ሁለት ግር የምትባለው የመጀመሪያ ግሯ ሲያጠር ባለ አንድ ግር የሚባሉት። ወደ ግራ ወደ ግራ የተጣመመ ነው፣ ታች ላይ ማለት ነው። አምስተኛ ላይ ሁሉም ቀለበት አላቸው። ስድስተኛ ላይ ደግሞ የተለያየ ቅርጽ ነው ያላቸው። እንግዲህ እየጻፋችሁ መለማመድ ይኖርባቸዋል። ቅድም ካስታወሳችሁ የመጨረሻ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት በብዛት አላቸው ብያችሁ ነበር። እነዚህ እንደምታየዋቸው ከአናት ከአናታቸው የመጀመሪያ ፊደሎች ላይ ቀለበት ቀለበት መጨመር ነው ያለባቸው። ባለ ሁለት እግር ከሆነ ደግሞ የአራተኛ እግሩ የመጀመሪያ ግሩ ሲያጠር ሰባተኛ ላይ ያለ ፊደሉ ደግሞ የመጨረሻ ግሮ ያጥራል ማለት ነው። እሺ። ጥቂቶች እንግዲህ ባለአንድ እግሮች ውስጥ ነው የምትመደበው ማለት ነው። ዮ፣ ኒ፣ ኒ፣ ና፣ ኒ፣ ኑ፣ ኒ። እነዚህ ደግሞ ባለሁለት እግሮ። እነዚህ ሶስቶች፣ አ፣ ኡ፣ ኢ፣ አ፣ ኤ

ቅድም በነገርኋችሁ መሰረት፣ ባለ አንድ እግር ናቸው፣ ባለ ሁለት እግር ናቸው የሚለውን እየለያችሁ እየጻፋችሁ ምንም ለውን እያላችሁ መከታተል ትችላላችሁ። አሁን እዚህ ጋር አሁን እንዴት ነው ቃላትስ ከዚህ የምንመሰርተው የሚለውን በይበልጥ እንግዲህ ኦንላይን ያስተማር ስለምንገኝ የደወላችሁ መማር ትችላላችሁ። ግን አሁን እዚህ ጋር እንዴት ቃላትን አንድ ላይ ማገጣጠም እንችላለን ይችላልን የሚለው ነው። ለምሳሌ እዚህ ጋር ኮ አለ፣ ጫ ከዚህ ጋር ከ፣ ኮ፣ ከ፣ ኮክ፣ ኮክ ብለን አንድ ላይ ኮክ ብለን መናገር እንችላለን ማለት ነው። እንደገና ደግሞ እቺ ኬ ያለች ኬ፣ ከዛ እቺ ኬ ከ ተራውን ኬክ፣ ኬክ መቼም ኬክ ማቅ አይኖርም። ኬክ ብለን እናነባለን። እንግዲህ በይበልጥ ኦንላይን ደግሞ እየደወላችሁ መማር ትችላላችሁ ማለት ነው። እቺ ዛ፣ ዛ፣ ዛ፣ ዙ፣ ዚ፣ ዚ፣ ዛ

መሰረት ሁለተኛ ላይ ቀጥል ከጎናቸው። ሶስተኛ ላይ ከግራቸው በቀኝ በኩል ሸፋፋ። አራተኛ ላይ ባለ ሁለት እግር ከሆኑ ግራ ጠራ፣ ባለ አንድ እግር ከሆኑ ወደ ግራ ይመጣ መመደላላቸው፣ እንዲሁም ባለ ሶስት ከሆኑ የመጀመሪያ ሁለቱ እግራቸው ያጥራል። አምስተኛ ላይ ሁሉም በቀኝ በኩል ታች ላይ ቀለበት። ስድስተኛ ላይ የተለያየ ቅር። ሰባተኛ ባለሁለት እግር ከሆኑ የመጨረሻ እግራቸው ያጥራል። ባለ አንድ እግር ከሆኑ የተለየ ቅርጽ ሊኖራቸው ይችላል። ከነታቸው ላይ ቀለበት ሊኖራቸው ይችላሉ ብዬ ነግሬያችኋለሁ። እሱን እያስታወሳችሁ መጽሐፍ ማንበብ ትችላላችሁ። እንደየ እንደ የድምጻቸው ይቺ ጩ ጩ አ ጪ ጩ ጨ ጨ። እች እንግዲህ በከንፈራችን ነው የምናነባት። ም ስንጠራ ከንፈራችን ይነካካል ማለት ነው። 3 3 4 5 4 5 3 6 6 7 6 6 6 7

ብዙዎቻችሁ ለመለየት በጣም ትቸገራላችሁ። አሁን ይች ላይ ስተባት ካናቷ ቀና ያለች ወደዚህ ደግሞ ግራ ወደ ግራ ጠመም ያለች ናት። እቺ ደግሞ ካናቷ ቀና ማለቷ ልክ እንደ ይችኛዋ ናት ግን ከዚጋ ጋር ቀጥ ብላ ነው የምትወርደው። እቺ ደሞ ከዚህ ከጎን ወደታች ታች የምትመጣው። እቺ ደሞ ካናቷ ደፋ ያለችናት በዚህ ስጽፉ መለየት ትችላላችሁ ማለት ነው። እቺ ጻ እንግዲህ እቺም ፀና ያልኳችሁ እቺም በተመሳሳይ ፀነች

ጅ ጆ ጆ ጅ ጃ ጂ ጁ ጀ። እንግዲህ ይች ፐ ትባላለች። ልክ እንደ ቅድሙ በከንፈራችን ነው የምናነባት። ፐ ፑ ፒ ፓ ፔ ፕ ፖ

ይች አነች። ይች ሃ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃን ሂ ሁ ሃ ሃ እነዚህ ደግሞ ውስብስብ ፊደላት ይባላሉ። ውስብስብ ፊደላት ይች ሏ